ዛሬ እንደዚህ ቁጭ ብዬ ነው የመጣሁት። ልክ መምሎኛል እግዚአብሔር ነው ጠዋት ሰባት ሰዓት ሰባት ሰዓት ተኩል ይመስለኛል የተነሳሁት ብዙ ጊዜ ሰባት ሰዓት ሰባት ተኩል ነው የምነሳው። ከአረፈድኩ ምናልባት አምስሌ ከሰባት ከሰላሳ አምስት ወይ ከአርባ ነው እንጂ የምነሳበት ሰዓት ያ ሰዓት ነው። እና የዛ ሰዓት ላይ የቆምኩኝ ሰዓት የተቀመጥኩ መሰላችሁ፣ የተቀመጥኩ ስላችሁ ያረፍኩት ዘጠኝ ሰዓት ምናምን ከምሽቱ ዘጠኝ ሰዓት ዘጠኝ ሰዓት ተኩል ከምናምን። ይህ ማለት አስቡት ከሰባት እስከ ዘጠኝ ሰዓት ያለውን ሰዓት ከጠዋቱ ሰባት ሰዓት ኤኤም እስከ ዘጠኝ ሰዓት ፒኤም ድረስ ቆም ያለው መሳይን ራሱ ቆሜን የበላሁት እና ከባድ ቀን ነበረ። ግን ሻወር ሶስ አሰድ ምናምን ነገር ሪፍሬሽ አድረኩኝ ደና ሆንኩኝ፣ ወደ እናንተ መጣሁኝ እላችኋለሁ። እና እንዴት ነበረ ሳምንታችሁ? ሁሉ ነገር አሪፍ ነው እናንተ ጋ ስራ፣ ጤና፣ ፋሚሊ አሪፍ ነው? አልሐምዱሊላ። ረቢ ላለም ይትላለች አንድ ጓደኛዬ። እግዚአብሔር ይመስገን፣ ክብሩ ይስፋ የመድኃኒዓለም። እኔ ጋ ደግሞ ኦልዝ ዌይል። እና ምንላችሁ ነው ዛሬ መጣሁት ባለፈው ታመሜ፣ ብዙዎቻችሁ ታውቃላችሁ ተጨንቃችሁ። ሰላም እስኪ ደገፍ ልበል፣ ይሄ የተንቀጠቀጠው ወገቤ ደገፍ ላርገው። እና እንዴት ነሽ አሁን ተሻለሽ ወይ ምናምን ብላችሁኛል። ቴንኪ ሶማች አመሰግናለሁ። ግን ምላችሁ መሰላችሁ አንድ ጓደኛ አለችኝ እዚህ ኢማራት ላይ ዩኤኢ ላይ ማለት ነው። ኢማራት ከመጣሁ አመት ሆነኝ በፈረንጆች ጁን ላይ አመት ሞላሁኝ ግን በሚያሳዝን ሁኔታ ብዙ ጓደኛ የለኝም። በሚያሳዝን ሁኔታ ያለ ምንድን የሆነው ብላችሁ ከጠይቃችሁ እኔ ከሰው ጋር ብዙ ምግባባ አይነት ሰው አይደለሁም። አልግባባም ስላችሁ ልግም ያልኩ ሰው ሳልሆን የሆነ እዛም እዚህም እንዲህ ሱክሱክሱክ የምል አይነት ሰው አለውም። በባህሪዬ የሆነ ሊሚትድ የሆነ ነገር ነው ያለኝ እና ስለዚያ ይመስለኛል ብዙ ከሰው ጋር ቶሎ እንትን ማለት የከበደኝ። ኤኒዌይ እች ጓደኛ አስቸጋሪ ቤት ነው የምትሰራው። እምላችሁ ምንድን ነው ይሄ ድመት ያለበት እንስሳ የሚበዛበት ቤት አለ እንደዚህ፣ መሰሩ ድመት ውሻ ያለበት ቤት እና በጣም ከባድ ነው እንደዚህ አይነት ስራ መሰሩ ልጆች። በጣም እሷ የምታሳልፈውን ነገር ስለምትነግረኝ አንደርስታንድ አደረጋለሁ። በጣም ነው የሚከብደው አሁን አጽድታ ዞር ብላ እስክትመለስ ድመቶቹ ሽንታቸውን ሸንተው ይጠብቋታል። አስራ ምናምን ድመት አለ። ውሸቴን አይደለም ኪዳ ነገርትን ወደ አስራ አምስት ድመት አለ። አስቡት! አንድ ቤት ውስጥ የአስራ አምስት ድመት ሽንት መጥረግ እና ካካ መጥረግ በጣም ከባድ ነው። በጣም እና ልጅቷ እኔ ታሳዘነኛለች። ሳውዲ አረቢያ ላይ እስከ ዘጠኝ ዓመት በላይ በነፃነት የኖረች ምናምን ልጅ ናት። ግን ያው ጊዜ አንዳንዴ ላይፍ ላይ አፕ ኤን ዳውን ያለን። የሆነ ሰዓት ላይ ጥሩ ኑሮ ትኖራላችሁ፣ የሆነ ሰዓት ላይ ደግሞ ትወርዳላችሁ። እና ይሄ ያለ ነው። በቃ አክሰብት ማድረግ አለብን። ህይወት እንዲናት ሁል ጊዜ ለምን አልተሟላለኝም ተብሎ አይባልም። ታገኛላችሁ፣ ታጥርላችሁ፣ ከፍ ትላላችሁ፣ ዝቅ ትላላችሁ። እና ህይወት እንዲናት ምንላችሁ ፈልጌ ነው ይህን ታሪክ የምነግራችሁ። ለምንድነው የዥል ነግራችሁ ያሰብኩት ነገር አለ። በዚህ አስቸጋሪ ሁኔታ ውስጥ ሆና ሙስሊም ናት፣ ትሰግዳለች በስነ ስርዓት በቃ መግሪብ ምናምን፣ ይሄ ሙስሊሞች የሚሰግዱትን ነገር በሙሉ ትሰግዳለች። ዱዐት አደርጋለች ትጾማለች ምናምን ነገር እና ሺ ሶ ስትሮንግ ጠንካራ ናት። እኔ ይሄንን ጥንካሬሽን እኮ በቃ እኔ የእውነት በጣም ሞደል ሽን፣ አምንላታለሁ። እኔ ከሷ የተሻለ ጊዜ አለኝ ከሷ የተሻለ ሲቹዌሽን አለኝ። አንፎርችኔትሊ አልጸልይም። አይ ሚን እንግዲህ ለእናንተ ነው ይህን የማወራው፣ ቢኮዝ ሀጽያቴን ከእግዚአብሔር እንጂ ከሰው መደበቅ አልፈልግም። እኔ ሰው ምንም አረገኝ አልጸልይም። ጓደኞች፣ አልጸልይም ለምዶን አላውቅም በቃ፣ ልጸልይ ስል ያሌለ እንቅልፍ ያሌለ ነገር ያመጣብኛል። አዚም በቃ የአዚም ማዕት ጌት እንደሚመጣብኝ አላውቅም። እና በጣም ጥንካሬዋን አደንቃለሁ። የ15 ድመት ሽንት ጠርጋ ካካ፣ እንዲሁም ደግሞ አንድ ትልቅ ሰው እያለ ትልቅ ሰውዬ ማለት ሰማኒያዎች ውስጥ ምናምን የገባ ትልቅ ነው እሱ አለላችሁ ዳይፐሩ ይቀየራል ምናምን ነገር እና ሊትራሊ በቃ ውሏ የሰው ልጅ ወስፋት ሊዘጋ የሚችል ውሎ ነው። አይሚን እነሷ የምትለውን ውሎ ውዬ እኔ ምግብ አልበላም። ሶሪቱ ሳይዛት አይሚን ብዙ ጊዜ የጥንካሬዋን ነግሬያታለሁ። ይንትን እሷን ሚስከሬጅ ያደርጋል ብዬ አለም። ይንትን የምለው ግን ዋቴቨር ዘኬዝ ለእናንተ መናገር ስላለብኝ ነው እና ሰሞኑም ምን ተፈጠረ? እዛ ቤት የተፈጠረውን ነገር ቀጥታ ስገባላችሁ፣ ሰውየው ታመመ። የመዳም ባል የመዳም ባል ታመመ መጀመሪያ። ሀብሉ እዛ ቤት የታመመው የመዳም ባል ነበረ። ባባ ማለት ነው። ባባ ብላቸው ነበረ። እኔ ባባ ብያቸው አላውቅም። ያም ባባ ነው። አባቴንም ባባ አላልኩም። ባባ ነው፣ ሰር ነው ምላቸው። ሰር ነው ምላቸው anyway ቦስ ወይም ሰር እንዴ ምን ባዋ ነው። እና ባዋ ታመመላችሁ። ከዛ ሲጀምሩ ጉንፋን ነው፣ ይሄ ኖርማል ጉንፋን አለ አስነጥሶ ይሄ እንደ አለርጂክ ምናምን ምናምን ምናምን ነገር እንደዛ ነበር የጀመረው። ፋይናሊ ነገሩ ተፋፋመላችሁ፣ እና ኮሮና ሆነ። ሰውየው ሲመረመር፣ ምርመራ ሲያደርግ ኮሮና ይዞሃል ተባለ። ኮሮና ነው። አሁ እሺ፣ ምን ይሻላል? ዶክተሮቹ አይ በቃ ከሰዎች አቮይድ አድርግ፣ ፋሚሊህንም እንዳታሲዝ ተጠንቀቅ፣ በተረፈ ኖርማል ነው ማለት እንግዲህ። ይህን ታሪክ የምነግራችሁ በዚህ በ15 ቀን ውስጥ የተከሰተ ነገር ነው። እንዴ ኮሮና አለ እንዲናም ብይ ሁሉ እኔ ግራ ሲገባኝ ማለት ነው። ከዛ ኮሮና አለ ሰውዬው ተይዞ መጣ አለችኝማ ጓደኛዬ። ከዛ በኋላ እሺ ያልንና እየተጠነቀቀ ማስክ እያደረገ ሰውየ ደግሞ ሲፈጥሮ ትኩስ ነገር አይጠጣም። እንደሰው ሰው ሎሚ፣ በሻይ ይሄ ብርቱካን፣ የሚያቃጥል ዝንጅብል እና ነገር አይጠጣም፣ ከነ ከነ ነው ትኩስ ነገር ማይጠጣ ከነ ማለት ነው ዜሮ፣ በቃ ምንም አይጠጣም። እና አላችኋለሁ ሰውዬ ትኩስ ነገር ካልጠጣ እንዴት ይዳነለት? የሚያቃጥለው ነገር መውሰድ አለበት፣ ሾርባ ምናምን። ሰውየው ትኩስ ነገር አይጠጣም። የኔ እናት ምግብም አቀዝቅዞ ነው የሚበላው። መሰለ መላሱ ትኩስ ነገር አይችልም። ማባርፍ ሳርማው ሙሄም እንደዛ እያደረገላችሁ ሰውየው ለሚስቱ ሰውየ ታመመ፣ ቀጥላ መዳም ታመመች። ከዛ ደግሞ ከመዳም ቀጥሎ ልጆቹ ወደ ስንት ነው ወደ አራት ነው ምናምን፣ ልጆች አሉ። ከዛስ የእኛ ዋጋ ምስኪን ዋጋ የዚህን ሁሉ ድመት ሽንት የምጠገዋ ምንም የማታውቀዋል ስል ሄደላችሁ፣ ምኑ ይህ ቫይረስ ኮሮና ተብዬ። ከዛ ልክ መጨረሻ ላይ እሷ ስትያዝ እነሱ ተሻላቸው። ያኔ ተሻላቸው ስላቸው ቫይረሱ በውስጣቸው ሊኖር ይችላል። ማባረፍ ግን ትንሽ አገግሞ ደህና ሆኑ። ከዛ ምን ብታረጋጥሩ ነው አፈነቻት ልጅቷን ማፈን አንድ እሷ ላመጣችው ኮሮናውን ኮሮናውን ያመጣው የገዛ ባህሏ፣ የመዳም ባል የተያዙት ራሳቸው ጦሰኞቹ፣ እነሱች፣ መዘዘኞቹ እነሱ። በሽታው የመጣው በእነሱ ግር፣ ይችን ምስኪን ልጅ የስንት ድመት ካካ ስትጠርግ የምትውል ልጅ? በይ ታፈኝ ብላ፣ እንደዚህ ሞተር ሳይክል ሲነዱ የሚያደርጉት ሄምሌት ነው የሚባለው ሄምሌት የሚመስል ነገር አምጥታ አሳያችኋለሁ። ቪዲዮ ልካልኛለች እንደሁም አምጥታ ግጥም አደረገችላት። ሁለት ማስክ እግዚአብሔር ምስክሬ ነው። አስቡት፣ በኢማራት ሙቀት በዱባይ ሙቀት ሁለት ማስክ ሄምሌት የሚመስለውን ነገር እንደዚህ የሚገባውን ነገር እዚህ ጋ ያው እንደምታዩት በምስል ይኸው አሳያችኋለሁ እዚህ ጋር ሁለት ማስክ ከውስጥ ሄምሌት የሚመስል ነገር እንደዚህ፣ ሁለት ግላፍ ሁለት ግላፍ፣ አንድ ሌላ አንድ ድጋሚ፣ አንድ ሌላ ድጋሚ አንድ በድምሩ አራት ግላፍ ሁለት ማስክ እንደዚህ የሚደረግ ነገር አስደርጋት። ቤት ውስጥ ትን ልጅቷ እንዴት እንዴት፣ ከዛ በቃ ልጅቷ ሪያልስ ደውላ ሰላም ልሞት ነው። ኮሮና በራሱ የመተንፈሻ አካላታችሁን ነው የሚያጠቃው፣ አሚን ሳምባዋችሁን ምናምን በተንፈስ ነው በቃ የምትቸገሩት ኮሮና ሲይዛችሁ። ያኔ ኮሮና እንደመጣይታችሁ ከሆነ ሰዎች ትሪት የሚደረጉት ኦክሲጅን ነው መጀመሪያ ላይ ምክንያቱም መተንፈስ ነው የሚሰናቸው፣ መተንፈስ ነው የመተንፈሻ አካል ነው የሚያጠቃው ቫይረሱ። ልጅቷ ኮሮና ታማ እንደዚያ አፍና ልገላት ቤት በኩል ትተንፍስ ነው የምትለው በቃ እንዴ፣ ልግሞች ይኮኑ አልኳት። ልገላይ ነው ይኸው። ሰላም ብላ ቪዲዮ ላከችልኝ። ፋይናል ልትሞች እኮኑ ጓደኛዬ፣ ምንድን ነው የምጠብቀው? ስትፈልግ ስራዋ ጥንቅር ብሎ ይሞት ይቅር በዚሁ ዝምልት ይውልኮ ትችያለሽ። እንዴት ታፍንሻለች? ያመጡት እነሱ ጦሰኞቹ፣ እነሱ መሰሰኞቹ፣ እነሱ። ለምንድን ነው አንቺ እንደዚህ የምትታፈኙ? አንድ ማስክ አድርጊ፣ ከላይ ያጠለቅሽውን ይሄ ኮሮ ኮፍያ የሚመስል ነገር አላረግም በያት ግላብም አንድ ይበቃሻል። ሁሉ መተንፈሻ ነገሮችን በሙሉ ዘጋግተው ሰውነት ቤት በኩል አየር ያስወጣው የማናለ ትኑ ብትሞች ሳልኳት። ልሷ ደግሞ አትናገርም ዝምተኛ ናት በባህሪዋ ነገርኳት። ሰላም ለመተንፈስ እየተቸገርኩ ነው ብላትም፣ ግን ትልቁ ሰውዬ አባቴ እያዝብኛል። ሹፍቱ ሹፍቱ ያኔ ኪፍ ሀረማሌዋ እኔ ያመጡት እነሱ ያስያዟት እነሱ፣ መዘዘኞቹ እነሱ፣ ጦሰኞቹ እነሱ፣ ግራቸው ቃጫ እነሱ። ልጅቷ አባቴ እያዝብኛል፣ ልክ እነሱ ሲድኑ አባቴን ታስይዤዋለሽ አላለቻትም። ላላላላላ ስንት አይነት ሰው አለ! ከዛ እነዚህም አልሻት ስላት፣ አይ በቃ እኔ አልችልም መተንፈስ እየከበደኝ ነው ስላት፣ ማስኩን ቀነሰችልኝ። ይሄ ሪንግ ላይት ምን ሆኑ ነው? ሊበላሽ ነው፣ መግዛት ሳችቶኛል። ይሄ የስልክ ማስቆሚያ ሪንግ ላይት ቶሎ ቶሎ የሚበላሽብኝ የጀመረ ምን እንደሆነ አላውቅም። በኋላላችሁ ጮኩባትና አንድ ማስገን እንድታረግ ተደረገ። አሁን ላይ እግዚአብሔር ይመስገን ደህና ናት። ቪዲዮ አስገባላችኋለሁ። የላከችልኝ ለእናንተ መልእክት አስተላልፋለች ትምህርት ይሆናል ብላ ያለችውን ነገር ትንብላለች። እዚሁ ቪዲዮ ላይ አስገባላችኋለሁ እና ጓደኞች የምንላችሁ ፈል ሀይ ቤተሰብ ቤት እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? አለን አለን ምንላችሁ መሰላችሁ ቤተሰብ ኮሮና ይዞናል እና ኮሮና ይዞን ሰው የሆነ ኮሮናውን ያመጣው ኮሮና ይዞናል። ለሁላችሁ እንደምታዩኝ ነው፣ መጀመሪያ እነሱ ናቸው ያመጡት። ይኸው እንደዚህ እንደምታዩኝ እንግዲህ እሳት አደጋ ሰሪ መስዬ ሁለ ሁለም ማክስ እና ይሄንን አድርጌ በጓንት ምናምን ነው ቤት ውስጥ እንቅስቃሴ ማድረግ ያ እነሱ ናቸው ያመጡት መጀመሪያ ግን የማዳም ቅመሞች፣ የምነግራችሁ ነገር ራሳችሁን መጠበቅ፣ ጠንካራ ሰው መሆን፣ ከነሱ መከላከል ያለባችሁ። ያው እንደምታዩት እንደዚህ ነው። እነሱ ከተያዙ በኋላ አንተ ታንኛ የምንጠቀው ምንጠቀው በብዛት ያው እንደምታዩኝ፣ እንግዲህ መነጽር ለብሻለሁ። አንተ ጽርሽ ነው እሳት አደጋ በቃ ተከላካይ ነው የሚመስለው ነው። ጋይዝ በጣም ከባድ ነው፣ የእውነት ነው የምላችሁ። የማዳም ቅመሞች እራሳችሁን ጠብቁ፣ እራሳችሁን እንክብካቤ ማድረግ ነው። እኔ አሁን በጣም እያመመኝ የተወሰነ በጣም ብዙ ብዙ መድኃኒት ተሰጥቶኝ ነው። በእዛ ብዙ ማለት ነው ባሳያችሁ። ሽሮ ታዘውልኝ ነው እንደምታዩት እንደምታውቁት ነው። ይሄ የአፍንጫ ምናምን አለ፣ እንደገና ይሄ ሽሮፕ አለ፣ ይሄ ሽሮፕ አለ እና ደግሞ ቫይታሚን ሲ ቫይታሚን ሲ አለ። በጣም ከባድ ነው። ከባድ ሽሮፕ ነበርኩኝ። ምንድን ነው መሰላችሁ፣ እራሳችሁን ጠብቁ። ራሳችን ጠብቁ ማለት እነሱ ያው ሁሉን ነገር እኛ ላይ አምጥቶ ነው የሚጥሎብን እኛ ነን። ወገብም አለው ራስ ምታት አለው፣ ጉሮሮ የመያዝ ምናምን ነገር አለው፣ ልብ ጋዚ ጋ የማፍን ነገር አለው። እና ቤተሰብ ያው ራሳችሁን ጠብቁ። እነሱ ያው የሚያዝኑልን አይነት ፍጥሮች አይደሉም፣ የተረገሙ ናቸው። እና ባካቸውን ራሳችሁን ጠብቁ ለማለት ነው ያው እንግዲህ ትንሽ ላውጋችሁ፣ ትንሽ ላስጠንቀቃችሁ ጥንቃቄ እንድታደርጉ። አሁን ላይ ኮሮና መጥቷል፣ አዲስ በጉንፋን ምክንያት መጥቷል። እና ራሳችሁን ጠብቁ ውዶች። እኛ ራሳችን ካለያዝን ማንም ምንም ሊይዝልን አይችልም። እና ራሳችሁን ጠብቁ ለማለት ነው የመጣሁት፣ ይሄንን ልንገራችሁ ብዬ ነው። ይኸው አሁን ታፍኛለሁ ማለት ይቻላል። በቃ በጣም ፈረው አባቷ አለ ያው እሱ ብቻ ነው ያልተያዘው። እንዴት እንዳልተያዘው አላውቅም። የሱ አባት አልተያዘም። እና ከዘጠኝ ቤተሰብ ስምንታችን ተያዝን። አንድ ሰው ብቻ ነው የቀረ የሚገርማቸው ማለት የፈጣሪ ሰው በዚሁም ያረጀ ሽማግሌ ነው እና አላያዘውም። እሱ ስንመረመር ሁላችንም ተገኘብን እሱ አልተገኘበትም። እና ውዶች አንዳንድ በራሳቸው ያመጡና እኛ ያመጣን ያህል የሚሰማቸው ነገር አለና፣ እኔ አሁን በስንት ነገር ነው የምታሰቃይኝ። እጅህም ሁለቱ ጓንቱ ነው የምታስለብሰኝ። ያው አሁን እንደምታዩት ጓንቱ ነው ልቄ፣ ነው ልሰራላቸው የፈለኩትን ቪዲዮን እንጂ ጓንቱ አርጌ ነው የምሰራው። እና ባካችን ራሳችን ጠብቁ። እወዳችኋለሁ። አከብራቸዋለሁ የማዳም ቀመሮች ደር የዩደር የዩደር ዩቱብ ተከታታዮች ሰብስክራይብ ማድረጋቸውን እንዳትረሱ። ውድ ጓደኛዬ ናት፣ አበረታቷት። ያው ጥሩ ጥሩ ኮመንቶችን፣ ላይክ ሰብስክራይብ በማድረግ ተባበሯት። እርስ በእርሳችን ካልተረዳዳን ማንም ሊረዳዳን አይችልምና እባካችሁን ሰብስክራይብ ማድረጋችሁን እንዳትረሱ። ወዳቻለሁ። ፋይ ባይ ህጊ ነው እንትን በሉ። ይሄ እነሱ የሚላችሁን ነገር እሺ ማለቱ እንዳለ ሆኖ በጣም በቃ ለነፍሳችሁ የመጣ ነገር ሲሆን ኖ ማለት ልመዱ። አሁንች ልጅ እኔ ተቆጥቻት እንቢ በያት ምናምን ነገር ባልላት ኖሮ እንደዚህ አፍና አሽጋ ልትገላት ነበረ። ስንት ሰው ነው የሚሞተው? ሽንት ቤት ክሎሬክስ ምናምን ይዘው ይገቡና አየር ሽንት ቤቱን ዝጉና ጠው ይሏቸዋል። ወይ ሽንት ቤቱ መስኮት የለው፣ ወይ ኤሲ የለው፣ ወይ ምን የለው። አየር በማጣት ኬሚካሉ መገወት በመገወት ፌንት ሰርተው እዛ የሚሞቱ ስንት አሉ? ምንላችሁ ነው። ከተቻላችሁ እራሳችሁን ጠብቁ። አትታመሙ አይባልም። ራሳቸው ባመጡ መንዘዝ በራሳቸው ቃጫ ትታመማላችሁ። ግን ይሄን አርግ ይሄን አርግ ስትባይ ደግሞ እሺ ማለት የለብሽም የሚያብስብሽን ነገር አርጉ ስትባሉ ኖ ማለት መቻል አለባችሁ። ከእናንተ የሚበልጥ ነገር ምንም ነገር የለም። ገንዘብ ጥንቅር ብሎ ይቅር። እናንተ ሞታችሁ አስክሬናችሁ እንደ እቃ በካርጎ መላክ የለበትም። እውነቴ ነው። እኛ ስንሞት እዚያ ረብ ሀገር ላይ አስክሬናችን በካርጎ ነው የሚላከው። ከካርጎ ጋር ጉምሩክ ኪዳነ ማለት ነው። ከካርጎ ጋር ልክ እንደ እቃ በእቃ ነው የሚላክላችሁ፣ ሞታችሁ ማለት ነው። ከዛ ነው ቤተሰብ በለዚያው በስንት በስም ቃጣ ተፈትሻችሁ አስክሬን ተበርብሩ። ብዙ ችግር አለ እና በህይወት ግቡ። መሞት የለባችሁም በህይወት ግቡ። ከእናንተ የሚበልጥ ነገር የለም። እራሳችሁን ጠብቁ። እንደዚህ እንደዚህ አይነት በሽታ ሲይዛችሁ ደግሞ ቶሎ ቶሎ ትኩስ ትኩስ ነገር ጠጡ። ትኩስ ትኩስ ትኩስ ነገር እየጠጣችሁ እራሳችሁን ትሬት አድርጎ እችል ጃው። እንደዚህ ታማ አንድ ቀን እንኳን እረፍት አልሰጣትም እንደዚህ የታመመች እግሩና እጇ መቆም እያቃታት እየተንቀጠቀጠች ግን ዳነች። ቆማ ስራዋን እየሰራች ነው እላችኋለሁ። በተረፈ እግዚአብሔር ይማርሽ በሏት፣ እሷም አሁን ላይ ደህና ናት። ዩቲዩብን ሰብስክራይብ አድርጎ እንድሰራላችሁ የምትፈልጉት የቪዲዮ አይነት ካለ ኮሜንት ላይ ያሳውቁኝ። ወቻወሬ እየሞላልኝ አይደለም 500 ሰብስክራይበር ገብቻለሁ። አመሰግናለሁ ሁላችሁንም። ግን ወቻወር አልሞላልኝ ገና ነው። ምክንያቱም ቪዲዮ እየታየ አይደለም ቫይራል ማውጣት አልቻለም፣ እና ቪዲዮን ባታዩት እንኳን ቢያንስ ከፍታችሁ ተውት፣ ወቻወሩ እንዲሞላልኝ ባካችሁ። አመሰግናለሁ ሁላችሁንም ለምታደርጉልኝ ትብብር፣ ሰብስክራይበር ስለምታደርጉኝ፣ ላይክ ስለምታደርጉ፣ ስለምትከታተሉኝ ታንክ ዩ ሶ ማች ሁላችሁንም፣ እወዳችኋለሁ። ደህና ደሩ። ባይ ባይ